እሺ ሀይ ሀ ጎ እንዴት ነሽ? ሁላችሁ ሰላም ናችሁ ወይ? እሺ የኔ ገጠመኝ እስኪ ያስቃል አያስቅም? አልሆነ እስኪ እናንተ እንትን በሉት። እና እኔና ባለቤቴ የተዋወቅ ነው ድሮ፣ ሎንግ ታይም ይጎ ነበር እና ምን ነበር ስንተዋወቅ፣ ሱቄ እንትን ነበር የምሰራው፣ ስልክ ነበር የማስደውለው እና እዛ ተዋወቅ ስልክ አሜሪካ ውጭ ሀገር ማስደወል ታቆ ነበር ድሮ። የሄዳችሁ ሰው እንትን ጋ ኢንተርኔት ካፌ፣ ኮምፒውተር ቤት አስራ ሁለት ብር እየተከፈለ አዎ፣ እሱን ነበር ማስደውለው እና እንደዛ ነበር የሚሰራው። ከዛ መጣ ሊደውል መጣ፣ አንድ ሰውዬ ሊያግዝ ማለት ነው። ሽማግሌ ናቸው ሰውየው አጠር አጠር አድርገላቸው። አይ አንቺ ስታወሪ ወሬ አራዝመሽ አጣጥመሽ ነው፣ እንዳንቺ አልችልም፣ ግን አምገነትራው የለ እንሞክር። ከዛ መጡ ሰውየው፣ ሰባ ሁለት ዓመት ናቸው፣ እንትን ናቸው ጀማይካዊ፣ እንዴት ነው የሚባለው የሻሸመኔ ሰው ናቸው፣ ግን አሜሪካዊ ናቸው፣ ጀማይካዊ ጥቁር አሜሪካዊ እና ጀማይካ ነበር እንትን ነበር የሚመኑ ሻሸመኔ ነበር የሚኖሩት፣ ግን አሜሪካዊ ናቸው። ኒውዮርክ ነበር የሚኖሩ ድሮ ወጣት እያሉ ሪታየር አድርገው ወደ ሻሸመኔ ገቡና የሀያ ሰባት ወጣት የሀያ ሰባት አመት ወጣት አግብተው ሻሸመኔ ይኖራሉ። ሶስት ልጆች አላቸው። ኢማጂን ሰባ ሁለት አመታቸው ነው። እየሻለ ከዛ ለመምጣት ለመመለስ አሰቡ፣ ወደ አሜሪካ ማለት ነው። ልጆቻቸውንም ለማምጣት ለመርዳት፣ በቃ እያረጁም ስለሆነ ሲያስቡ ብር የላቸውም። ከዛ እዚህ ደግሞ አሜሪካ ደግሞ ልጅ አላቸው ልጆች አሏቸው። ልጆቹ ደግሞ አባታቸውን ስላላሳደጓቸው አባትየው የሆነ እንትን ነገር ናቸው። ብዙም እንትን አይግባቡም፣ ቦታም አይሰጧቸውም። ብር ፈለጉና መምጣት ወደ አሜሪካ መምጣት ፈለጉና ስልክ መደወል ፈለጉ ወደ ልጆቸው ልጆቻቸው፣ ወደ አሜሪካ ማለት ነው። እኔ እዛ ነበር የምሰራው፣ ሊደውሉ መጡ። ሊደወሉ የመጡት አንድ አሜሪካዊ አብሯቸው ነበር፣ ሊያግዛቸው ማለት ነው፣ እንዴት መምጣት እንዳለባቸው መጡ። ስልክ ደወሉ ልጆቻቸው ጋር። ልጆቹ አናቅህም ዊዶን ኬር አሏቸው፣ እንገዛም ቲኬት ለመመለሻ ማለት ነው። ከዛ ይሄ የመጣው የመጣው ነጭ ነው አብሯቸው የመጣው ሊደውሉት፣ እኔ ጋር እኔ ትንሽ ኤምባሲ ውስጥ ስሰራ ስለነበር በፊት እንግሊዝኛ ትንሽ ይችል ነበረ። ከዛ ደወሉ ስልካቸው በቃ የለም ተባሉ። ፋይናሊ ወደ ኤምባሲ ሂደው ኤምባሲ ላያግዛቸው፣ ትኬት ሊቆርጥላቸውና ሊመለሱ ሲመለሱ ወደዚህ መጡ። ለኤምባሲው ብሩን ይከፍላሉ ተብለው ፕሮሰሱን ጨረሰላቸው። ይሄ ነጩ ነጩ የመጣው ከአሜሪካ ነው፣ ግን ሲገባ እንደዚህ እንትን ታውቂያላችሁ፣ አዶ ነው ባክፓክ አድርገው የሚመጡ ነጮች በጀርባቸው አዝረው ሀገርን አለምን የሚዞሩ እንደሱ አይነት ነገር ነው። እና በኬንያ ነው የገባው ይሄ ነጭ። በኬንያ በሞያሌ አድርጎ ሻሸመኔ ገብቶ ነው ይህን ሰው እያገኛቸው እና ነጭ አይመስልም ይሄ። ጀማይካ እነዚህ አረንጓዴ ቢጫ አይደለ የሚያደርጉት፣ እነሱን ለብሰው ነው የመጡት። በቃ ምን ይመስላሉ መሰልሽ። በቃ ኤኒዌይ፣ ከዛ ደወሉ። አልተመቸላቸውም እኒህ ሰውዬ ወደ አሜሪካ ተመለሱ መጡ። ይሄ ሰው ምን ይለኛል ይሄ ቀረው ማለት ነው። ነጩ እኔ ባክ ፓክ እየዞርኩ ነው ኢትዮጵያን እየዞርኩ ስለሆነ አፓርትመንት የሚከራ ይፈልጋለው እና አግዥኝ ይለኛል። ኦኬ እሺ፣ እኔ ደግሞ በቃ በየዋህነት ሶኬ እሺ፣ አግዛሃለው ደላላ ምንትና አላልኩትም፣ አገናኝቼ ቤት ልክ እንደ ራሴ እንደምከራየው በአበሻ ፕራይስ ተከራይቼ አገኘውለት አፓርትመንት ማለት ነው። ይሄ ሰው ቆየ፣ ስድስት ወር ቆየ፣ ጓደኛ ሆነን ማለት ነው። ከዛ ከዚህ ጋር ጓደኛ ሆነን ዞረ ዓለምን ተመልሶ ወደ አሜሪካ መጣ። ይሄ ነጩ ማለት ነው ወደ አሜሪካ። ሁለቱም ገስቱን ዝግ ትሉኛ ያላችሁ ብጎረጉር ገስቱ ዝግ ነው። ግራ ገባኝ። ገስቱ እኔ ጋ ዝግ ነው የሚያሳየኝ። ምንም ሪኩዌስት የላከ ሰው የለ። ሞዴሬተሮች አብረታችሁ ትሆን ገስቱ ምን ክፍት ነው? ጋይስ ነገሩኝ። ገስቱ ክፍት ነው። ሪኩዌስት የላከ ሰው አይታይም። ክፍት ቢሆን ሰው የላከ ሰው አይታይም ነበር ገዝቱ ክፍት ነው እያሉ ነው። ለእኔ ዝግ ነው የሚያሳየኝ። ክፍት ነው ዝግ ነው ነው የሚለኛ። እኔ እዚህ ጋ ይኸው ለመዝጋት ብታገፍ፣ ከፍቼ ድጋሚ ልዝጋው። ሪፍሬሽ እንዲያረግ ከፍቼ ልዝጋው። ቆይ አቴንሽነኝ ሰረቃችሁኝ፣ ገዝቱን ስጊው፣ ገዝቱን ስጊው፣ ገዝቱን ስጊው እያላችሁ። ገዝቱ ዝግ ነው፣ እኔ ጋ የሚያሳየው ዝግ ነው። እሺ ኦፕን አርጌ

ከዛ ይሄ ሰውዬ ተመለሰ ወደ አሜሪካ ተመለሰ። ዞረና አለምን ዞሮ ሁለት ዓመት ፈቶበት ተመለሰ። ከዛ ከኔ ጋር ሶስት ዓመት ተኩል ተለያየን። ከዛ ተለያየን። ከዛ ምን ይለኛል መቃተብሮካፍ አደረግን ማለት ነው ሶስት ዓመት ተኩል ቆይተን ከዛም በኋላ እንዳጋጣሚ ሆን ይለኛል። አንዴ ግን ኢሜል እንደራረጋለን፣ ትምህርት ቤት ኮሌጅ ምናምን ይከፍልልኛል። ግን አላ አይደለ ሎንግ ዲስታንስ ሪሌሽን ሆነ በቃ ቆመ ማለት ነው። ከዛ ከሶስት አመት ስድስት ወር በኋላ ልመጣ ነው አለኝ። ከዛ ዝም ብሎ ልመጣ ነው እንጂ አንቺን ጋ ልመጣ ነው አላለም። እና ልመጣ ነው እና የት ራፍ ሲለኝ ከእኔ ከወንድሜ ጋ ነው የምኖረው፣ ከኔ ጋ ማረፍ ትችላለህ አልኩት። ከኔጋ መጣ ሶስት አመት ስድስት ወር ኦልሞስት አራት አመት በዩ መጣና እኔ ጋር አረፈ፣ ወንድሜ ጋር ከዛ ሁለት ሳምንት ቆየ። ፋሲካ ነበረ። ከዛም በኋላ ሁለት ሳምንት ቆየና አወራ። ምን አለን የፋሲካ ዕለት ፕሮፖዝ አደረገኝ። በቃ በፋሲካ ቀን ማለት ነው። ኦልሞስት የዛሬ ስንት አመት መሆኑ አስራ ምናምን አመት። ከዛ ፋሲካ ፕሮፖዝ ተደረግኩኝና ከዛ ምን ይለኛል፣ በቃ ከአንድ እስከ ሶስት ወር በኋላ እንደሚመለስ ፕሮሰስ እንደምንጀምር ተነጋገርንና ተመለሰ። ፕሮፖስ ተደርጌ ማለት ነው። ከዛ ከሶስት ወር በኋላ ሳስበው ሳስበው ለመምጣት ነበር ወደ አሜሪካ ለመሄድ ነበር ፕላናችን። ሳስበው ሲያስበው እሱን በአንቺ ለምትመጪ ሰርግ ስለሚያስፈልግሽ ከቤተሰቦች ጋር ሰርግ እናደርግ ተባልን እና ፕላን ማድረግ ጀመርን። ሰርጉም በጉጉት እኔ ሰርግ እወዳለሁ ን ምትኝ በቃ በጉጉት ሂልተን ነበረ ፕላን ያደረኩት። መልሴ ደግሞ ሁለት ሺህ ሀበሻ ፌመስ ነበር ያኔ፣ ሁለት ሺህ ሀበሻ የሚባል ቦታ ባህላዊ ደግሞ መልሱ ተደገሰ። ቀኑ ደረሰ። ምን ቢሆን ጥሩ ነው? መለስ ሞተ። ሰርግ መደገስ ተከለከለ። የሰርጌ ቀን መለስ ሞተ እና እንዴት እንደጓጓው የነበረ ከዛ ደግሞ ዘፈን ማት ዘፍንም ተብሎ መንገድ ላይ ዘፈን ነበር። ደግሞ ጭራሽ ደግነቱ ሄልተን መሆኑ ሄልታን ደግሞ ስታደረግ ሰርግ ስደግ አንድ ቀንነንትን ናይት የሰጡች ነበር ፍሪ ከሰርግሽ በኋላ ሩም ኖርሻ ምናምን ነገር ኢንክሉዲንግ ነበር። እንዳለ ዲፕሎማቲክች ሞልተው ስለነበረ ሙሉ ነው። ሩም ሰጣችሁም ተባለን። ሆቴል ሪዘርቭ አላደረገ ምን አላለን ማለት ነው። ሰርጉ ላይ ደግሞ ዘፈኑ ቀብሩ ቅዳሜ ሆኖ ቀብሩ ቅዳሜ ሆኖ ነው እሑድ ሆኖ ሰርጌ ቅዳሜ ነው የነበረው። ከዛ ሊጨፈር ሲል ሂልተን ደግሞ አንድ ሰዓት ብቻ የምነሳጣችን መጨፈራቸው ተባለ ማለት ነው። ቤተሰቦቹ እንዳለ እናቱ አባቱ መጥተዋል። ወንድሞቹ ሚዜዎቹ ከዚህ ከአሜሪካ ነው ወደዛ የሄዱት ለሰርግ ማለት ነው። ትርምስምስ ሰው የተጠራው መንገድ ተዘግቶ ለማለፍ ግማሹ መጥቶ አዳራሹ ግማሹ ባዶ፣ በቃ የእንትሮ ሰው ያለ አስቀየሩም ነበር ቀኑን። በቃ ሬካንሰል ሆንሽ፣ አይ ነው የሚመጣው ሰርጋችን እሁድ ሁኖ ሃኒሙናችን ደግሞ ሲሸርስ ነው። መሰረዛን ስለ አንችልም አርብ ነው፣ እስከ አርብ ድረስ ቅዳሜና እሁድ ሁሉም ሰው መሰረዝ አይችልም። በቃ ወደ ወደዛም ወደዚህ ማድረግ አንችልም። ዴቱ ፊክስ ሆነን የመጣው ቀናቸውም አጭር ቀን ነው። ወደዚህም ወደዛ ማድረግ አይቻልም። ቢያንስ ሂልተን መሆኗ የጠቀሙ ቢያንስ አንድ ሰዓት ብቻ ዘፈን ተፈቀደልን፣ በይ ከዛም በኋላ መልሱን ሰውየው ሰረዘብን የ- የንቱኑ ተሰረዘ መልሳችን ሰረዘ። ፎቶ ቪዲዮ ምናም ምናምን አላችሁ ወይ? እሱ ነው ያው እሱ እሱ ያው ሞሪ ለልጆቻችሁ የምታሳዩ አትሊስት የተወሰነ አለው እንደምንም እንደምንም ተብሎ አለው። መልሱንም የሆነ ትንሽ የሆነ እንደ ካፌ በየሆን ቦታ ሄደን መልሱን በዲጄ ብቻ አደረግን። በቃ ሁሌ አሁን የመለስ ሞት ሲመጣ የኔ አኒቨርሰሪ ትዝ ይለኛል እና በቃ ሁሌ ሁሌ ሚሞሪ የሆነ ይልሻለው። ይሄ ነው እንግዲህ ያለኝ ገጠመኝ። መንግስታችን ሞተ በሰርጌ ዕለት። ልሻለው የማይረሰ ገጠመኝ ተቋረጠ ማድረግ ሰው ቀረ፣ ብዙ ሰው ቀረ። ደግሞ የሆነ ሚስትየውም ትንሽ ነገር ስለነበር ቤተሰቦች እንዳለ ሲመጡ እራሱ ጥቁር ለብሰው እናንተ ዋናው መጋባታችሁ ነው። ተጋባን ተጋባን። የሁለት ልጆች እናት ሁኜ

ከዛ ማዘር የግድ ለቅሶ ቤት ሂጅ አለሽ፣ የግድ ለቅሶ መድረስ አለብሽ አለች። ከዛ ላሊት ቀሰቀሰችኝና ሄደን እዛ ቤት፣ ለቅሶ ቤት ማለት ነው። ያረፉት ማዘር ናቸው። ከዛ እኔ ደግሞ አባት በረኛም፣ አብረንሽን እንድንስቅ እንዲገባን አርገሽ ንገሪኝ። ገባን፣ እንነሳ ማለት ይቀርታ ሽዴ የሞቱት እማዘር ናቸው። እኔ ደግሞ በቃ በእንቅልፍ ልቤ ነበረ የገባሁት። ከዛን አባቴ አባቴ ጣን ይሁንልኝ። የሞት እናትሽ ሞታ አባቴ አባቴ እያልሽ ያለቀሽው ነው እንደገጠመኝ እየሳቅሽ ያለሽ? አዎ ሶዬ ቁጭ ብሏል እኮ ሶዬው ቁጭ ብሏል። ቤቱ ስም እና አጋጣሚ ለሪስ ነገር። አይ ቤተሰብ ጎረቤት ነው፣ ጎረቤት ነው፣ ጎረቤት ነው እና የሞቱት ማዘር ናቸው። ከዛን አባቴ አባቴ ላኔ ሎ ማዘር በጥፊ መተች እና ከአረብ ሀገር የምመጡ ልጆች ግን ትንሽ ያማቸው። አይ አባት አይደለም እናት ኖት? የሞተች እናቴ እናቴ የበሻርክሻልች አያስቅም። አብዬ በጣም ያስቃል። ኔ ማር በጣም እናመሰግናለን። ናቸው ከልጆች በጣም የሚያስቀው ይሄ ነው። እሺ አንድ አለኝ። ድገሚ ነው። ተረጋጋ ትንሽ። አንድ ደቂቃ ሪን ጋር ሊሄድ ነው። አይ እንድትስቂ ነው። ሌለም እንደዛ እንዳልኩሽ አልገባሽም። በቃ ተይ። እሺ ያኔ ሁለተኛ ቀልድ ከመዳሟ ጋር ነው። ከዛን ህፃኑን አስይዘኝ ወደ ፓርቲ ነበራት ወጣች እና በኢትዮጵያ ሁለት ሰዓት ነው የመጣችው። እኔ ህፃኑን ከኋላ አስተኝቼ ከህፃኑ ጋር ተኝቻለሁ። ከዛ ከዛ ቀሰቀሰችኝና ወይኔ አመሸሁብሽ አይደል? እሺ ክፍል ሄደሽ ገብተሽ ተኛ አለችኝ። እኔ ደግሞ ተነሳሁኝና ከተኛው በተነስቼ ቲቪ ሩም ሄጄ እንደገና ተኛ የትሩ ቲቪ ሩም ማለት ነው። አጠገብ ለጠገብ ነበረ ክላሱ። ምንም ያለችኝን አልሰማሁም። ብድግ እየተነስቼ ቲቪ ሩም ሄጄ ተኛሁም። በቃ ስ ልጅቷ ትንሽ ነካ አድርግቷል። ተያት በቃ ትተኛለች። እሱ እየ ልጅቷ መች በቃ እኔ ነካ አድርግቷል ማለት ስልሽ በእንቅልፍ ልቧ ነው። ተያት። እራሷን እስካታክ ድረስ ተያት። ትተኛለች። አያስቀመጥና የላት። እናመሰግናለን። ያኔ አንድ ትሁን ዘር የምትባል ሴት ዶሮ እና ሽመክት የሚባል ወንድ ዶሮ ባልና ሚስቶች ነበሩ። እንዲሁ ሲኖሩ ሲራቡ ሲኖሩ ሲራቡ፣ አንድ ቀን ትሁን ዘር ልጆቿን ይዛ ወደ ጓሮ ቀለብ ፍለጋ ስትሄድ ወፍራም ዲገላ ድመት ይመጣና አንዷን ልጇን ላጣርጎባት ሲሄድ አጀቷ ያርና ትላንት ትላንት አንዷን ወሰደብኝ ወሰደብኝ፣ ዛሬም አንዷን ደገመብኝ ደገመብኝ፣ የረባ አባት የላቸው የላቸው፣ የቀሩትን ዛሬም ይጥረጋቸው ይጥረጋቸው፣ ስትል ሽመክት ብድግ አለና ስጭኝ ስጭኝ ዱላውን ዱላውን፣ እለዋለሁ ጀርባውን ጀርባውን፣ ሲላት እርሶም እርሶም አትዋሹ አትዋሹ፣ አጥር ላጥር ልትሸሹ ልትሸሹ፣ አለች ይባላል። ቀጣዩ ደግሞ አንድ ሰነፍ ተማሪ ልጅ ነበረ። ምንም ትምህርት አይገባውም። ተንኮለኛ ልጅ ነው። ትምህርት ቤት ሲሄድ ሁሌ ከተማሪ በፊት ይገባና ብላክቦርዱ ላይ የሆነ ነገር ይጽፋል። የሆነ ነገሩን ስም ጥራ እንዳትሉኝ፣ ያው ይገባችኋል። አሁን ሚስ ትገባለች። ተማሪዎች ሲገቡ ያን ነገር ታያለች። ማን ነው ይህንን የጻፈው? ማነው አውጡ ተማሪዎቹን ሁሉ ስትል፣ ሁሉም እኔ አይደለሁም እኔ አይደለሁም። ትናደዳለች፣ ሰዓት እንዳያልቅ አስተምራ ትሄዳለች። ነገም ስትመጣ እንደዛው፣ ከነገ ወዲያም እንደዛው። እንዴ ይሄን ነገር ትልና ቀደም ብላ ትገባና ዴስክ ስር ተደብቃ ታያለች። ያ ሰነፍ ተማሪ ተንኮለኛው መጥቶ ጻፍ አድርጎ ወጣ፣ ሹልክ ብላ ሷም ወጥታ ትሄዳለች። ከዛ መታ ማን ጻፈው? አውጡ ስትል ሁሉም አላየንም ሲሉ ናውጣ እና በዚህ ብላክ ቦርድ ላይ በምላስ ላሳርገህ አጥፋትችን ሶስት ፊደል ትለዋለች። ጥሩ ቾክ ይነካካውና ሂድ ወላጃን ጣብላ ገርፋት አባራዋለች። እያለ ቀሰ ወደ ቤት ሄዶ ሄዱ አባ እንደዚህ ያደረግ ማን ነው? እንደዚህ ያደረገ ሚስ ነች። ምን አድርጋ? እንትኑን እንደዚህ ላስብላኝ ነው ይላል። እኔ ነኝና ይላሉ አባትየው። ተናደው ወደ ትምህርት ቤት አንቺ ልጄን ሽመል ይዘው ሊመቷት ባለጌ ልጆትን ደግሞ ልማቱ ይመጣሉ። እንዴ ዝም በይ፣ ደግሞ ባለጌት ያለሽ እንዴ? የአንቺ እንትን ነው እንጂ አመዳምንትንሽ አሏት ይባላል። ነገሩ ገባችሁ? ፊደሉ አይደለ ለመጥራት ደብሮ። ከዛ እያንቺ ነው ታዲያ እሱ ብላ ቦርዱ ላይ ጽሁፉን አይደል እንዴ የላሰው። እሱ ግን ሄዶ እንትኗን ስላሰችን ያላቸው ገባኝ። ገባችሁ? ሶስቷን ፊደላ ስልሰ ተናደው መጡ። ስለዛ ነው። ሌላ ደግሞ ሁለት ወንድማማቾች አንድ ሴት ያፈቅሩና ከዚህ ጋርም ትጀናጀናለች፣ ከዚህ ጋርም ትጀናጀናለች። ጅንጀናው አደገ፣ አደገ፣ አደገና በአይነ መተያየት ደረጃ ደረሱ። ይሄም የእኔ ነች፣ ይሄም የእኔ ነች፣ ሁለት ወንድማማቾች ትልቅ ጠብ ይነሳል። በጣም ይጣላሉ። መጨረሻ ላይ አንዱ አንዱን ያጠፋ ይገልና እጅ አልሰጠም ወደ ጫካ ይገባል። አባት ለቅሶ ላይ ቀብሩ ላይ ተናደው ኧረ ጎራ ኧረ ጎራ ወረደኑ፣ ሁለት ወንድማማይ ተጣልተው ባንዲ ሴት፣ ሁለት ወንድማማይ ተጣልተው ባንዲ ሴት፣ አንዱም ተገደለ፣ አንዱም ተሰደደ፣ ያልታደለ ቂጥ ነው ቅረንዳ አፍ ወደደ። ዘንድሮ አሁን ደግሞ በግጥም አንድ ልበላችሁ እና ለሌሎች እድል ልስድ። እንደ ግሞ የሚያስቅ ግጥም አይደል የፈለጋችሁት ነው። አስተማሪ የሚያስቅ እኛ ዘና የሚያስቅም ያስተምርም ሁ የተቀላቀለ ሁሉ ይላለሽ አነክሳለሁኝ ይላል እርሱ አነክሳለሁኝ አነክሳለሁኝ እስቲ ማና አባቱ የሚከለክለኝ በገዛ ከላት ያታንክስ የሚለኝ ምን ላድርግ ምን ልፍጠር ምንስ ይሻለኛል ተጠቅልኝ ያልተኛ ማኗሽቶ ይበላኛል እንደዚህ እያነክስኩ

ልማትና ሰላም ጧት ማታ እያወራሁ! እንደዚህ እያነከስኩ በሰንበት በጁማ በደብር በመስጊድ እየተልከሰከስኩ አጭቅበታለሁ የጎተራ ከድስን ከድሴን ለማሰንበት ነፍስን። በጣም እናመሰግናለን። ተበሩል አሁን እድሉን ካገኘው አይቀርቅ አንቺ ቤት ለመጀመሪያ ጊዜ ያስተዋወቀችኝን ገስት ላይ ካነበብኳትም ብዙ ቆየች። በጣም አስተማሪ ግጥም ላንብባት። ኖርማል ግጥም ደስ ነች። ለመጀመሪያ ጊዜ አንቺ ቤት በብቻዬ ያነበብኳት ነች። ብዙ ሳያቃታል። ገስት ላይ አልቀረፍ ያለን የሀገራችን ችግር በሴት እህቶቻችን ልጆቻችን ላይ ሁሌ የሚደርስ ችግር ነው። እግዚአብሔር በቃ ይበለን። ወደ ግጥሟ ልጃ ገረዲቷ ልጃ ገረዲቷ እገጠር ያለችው ክፉና በጎውን ገና ያለየችው ለአቅመ ሔዋን ሳትደርስ በአስራ ሁለት ዓመቷ ሊድሯት መሆኑን እናትና አባቷ ከመንደሩ ሰዎች ወሬ ስትሰማ ነገሩ ስር ሳይሰድድ ድምጿን ልታሰማ እናትና አባቷን ሳትቀየማቸው ጉዳዩን ግልጽ አድርጋ ብትጠይቃቸው ማግባት አልፈልግም፣ መማር ነው ምርጫዬ ደግሞ ስመች ደረስኩኝ እንጭጭ ነው ገላዬ አይኖቿን ስልምልም ሰበር አርጋ አንገቷን ብትለምን ብትለምን እናትና አባቷን እነሱን ያገሩ ባህል ተብትቧቸው ፈጽሟን ሰማሽም ስላላት ጆሯቸው አክስቴ ጋር ሄጄ ብሆናት አገልጋይ አይሻልም እንዴ እዚህ ከምሰቃይ? በማለት ወስና ልጃ ገረዲቷ ለጉዞ የሚሆን ስንቋን አዘጋጅታ እድፍ ነጠላዋን ባንገቷ ላይ ጥላ ፌስታል ቢጤ ነገር በእጆቿ አንጠልጥላ ቀዳም የለጠዋት ወጣች ከቤት ጠፍታ በህፃንነቷ ባልማግባቷን ጠልታ። መንደሯን ስትለቅ አንጀቷ እየባባ ተመለሽ በማለት ሲሞግታት ቀልቧ የኋሊት እያየች እያነቃትንባ ጨክና በመጓዝ ሰኞ በአስር ሰዓት ገባች አዲስ አበባ አክስቷም ሲፈጥራት ፈጣሪ ያደላት ለሰው የሚራራ ቅን አንጀት ስላላት አመጣጧን ስታውቅ አይዞሽ በርች ብላት ልታስተምራትም ቃል ስትገባላት በጣም ተደስታ መስግና አክስቷን! መስከረም ሲጠባ ልትቀጥል ትምህርቷን ተስፋዋን ሰንቃ ስትኖር ከአክስቷ ጋር እጅግ እጅግ የሚያሳዝን በአክስቷ ባል በኩል ገጠማት አደጋ። ያችን ጨቅላ ንጭጭ ልጅ ለፍትወተ ስጋ በስሜት ታውሮ አጋደማት ካልጋ። ልጃገረዲቷ መልከ መልካሚቷ ልማር በማለቷ ምን ይሆን ጥፋቷ? የአክስቴን ቤት ፍጹም አላናጋም ብላ የደረሰባትን ትልቅ በደል ችላ እንደለመደችው ጨርቋን አንጠልጥላ አምላኳን ለምና ለሚገጥማት ነገር ጉዞዋን ቀጠለች በማታውቀው አገር። ካክስቷ ቤት ጠፍታ ብትሄድም እርቃ አወይ የእሷ ስቃይ መች በዚህ አበቃ። ከሰው ቤት ተቀጥራ ለመኖር ስትሞክር ቀን እስኪያልፍ ያለፋል እያለይ ስትዳክር ቀኑ በረዘመ በነጎደ ቁጥር የእሷም ገላ ውፍረት እያደር ሲጨምር ምንም ባይገባት ልጃገረዲቷ ስለ ጠረጠረች አሰሪ እመቤቷ ሐኪም ቤት በመውሰድ ስታስመረምራት እርጉዝ ነች ልጅቱ ብለው ሲገልጹላት ሁኔታው አናዷት እየተቆጣቻት እያንቋሸሸቻት ከቤቷ አስወጣቻት እየገፈተረች አውጥታም ጣለቻት። ልጃገረዲቷ መልከ መልካሚቷ ልማር በማለቷ ምን ይሁን ጥፋቷ? የአስፋልቱን ጥጊዛ ዝም ብላ እየሄደች አንዴም ቆም አንዴም ቁጭ አንዴም ሄድ እያለች ደግሞም ወደ ሰማይ ወደ አምላኳ እያየች ቀኑን ሙሉ በእግሯ ስትሄድ ስትሄድ ውላ መድረሻ ብታጣ ምስቴ ብቃኝ ብላ እንግዲህ በቃል ልቋጨው ጉዞዬን የማይጨክነውን ልማጸን ጌታዬን በማለት ወስና እጆቿን ዘርግታ አምላኳን ልምና ይናት የአባቷን ቤት በሀሳቧ እያየች የአርባ ቀን እድሏዋን እየተራገመች ምነው ያኔ ገጠር ባገባሁ እያለች የጎዳናን ህይወት አልትል ወሰነች። የዚያች ሴትዮ እያንቋሸሸቻት እየገፈተረች ከቤቷ ያስወጣቻት የዚያ የርኩስ ፍጡር የዛ ያረመኔ ያክስቷ ባል በሷ የሰራው ጭካኔ ባይምሮዋ እያለ። ታዲያ ምን ፍለጋ የሰውን ልጅ አምና ከሰው ጋር ትጠጋ? አይቀሬ ነውና መውለጃዋ ደርሶ የእሷም ችግር ስቃይ በእጥፉ ብሶ፣ ትንሿ ልጅ ልጇን ደረቷ አለጥፋ መንገድ ዳር ተቀምጣ ግንቡን ተደግፋ ወጭና ወራጁን ዳቦ እየለመነች ልማር ልማር ባለች ጎዳና ወደቀች። ጡት ጠብታ ሳጠግብም ጡት ማጥባት ጀመረች ይላል። በጣም እናመሰግናለን በጣም ተባረኩልኝ ክበሩልኝ። አሜን አሜን። አሁን ቆንጆ ፕሮግራም ነው ያወጣሽው። እንደዚህ አንድ አንድ ቀን በሳምንት አንድ ቀን የሚያስተምሩኝ ታዲያ ምን ነው አሁን ቆንጆ ሰላምሽ ብዝት ይበልል። በጣም እናመሰግናለን።